ምድር በሙሉ ያላትን ውሃ ስታጣ የሚያሳይ ፊልም ነው። ውድ ተመልካቾቻችን ፊልማችን ከመጀመራችን በፊት ሰብስክራይብ ያላረጋችሁ ሰብስክራይብ እንድታደርጉ እንጋብዛለን። ወደ ፊልማችን ገባን። የዛሬው ፊልማችን አንድ ደስተኛ ቤተሰብ በካሪቢያን ባህር ላይ በመዝናናት ላይ ሳሉ ጅማሮን ያደርጋል። ለመዋኘትም ከመርከቧ ላይ ዘላ ወደ ባህሩ የገባችው እናታቸው ጁሊያ በውቡ ባህር ላይ በመዝናናት ላይ ሳለች አንድ እንግዳ የሆነ ነገር ቢሰማትም ዞራ ለማየት ስትሞክር ምንም አይነት ነገር ባለማግኘቷ እንዲሁ መስሏት እንደሆነ ታስባለች። ነገር ግን ከሰከንድ በኋላ ያው ስሜት ተመልሶ ይሰማታል። በዚህኛው ሰዓት ምንም ነገር ማየት ባትችልም ነገሩ ያልጣማት ጁልያ እየዋኘች ወደ መርከባቸው ለመመለስ ትሞክራለች። ነገር ግን በመዋኘት ላይ ሳለች አንዳች ነገር እግሯን አንቆ በመያዙ ምክንያት የጮኸች ለእርዳታ ብትጠራም ጆሯ ላይ ኤርፎን የደቀነችው ልጇ ካሲም ሆነች ከልጃቸው ቢን ጋር አሳ በማጥመል ላይ ያለው ባለቤቷ ቶም ጥሪውን ሊሰሙ አልቻሉም። በዚህ ሁኔታ በመወራጨት ላይ ያለችው ጁልያ በተደጋጋሚ አፏ ውስጥ እየገባ ባለው ውሃ ምክንያት መጮህ አዳጋጅ እየሆነባት ይመጣል። በመሃልም የባለቤቱን አለመኖር ያስተዋለው ቶም በመርከቡ ውስጥ ሲፈልጋት ከቆየ በኋላ በባሕሩ መሃል ብቿን እየተወራጨች መሆኑን ይመለከታል። በድንጋጤም መርከቡን ወደ እርሷ በመንዳት ከደረሰ በኋላ ዘሎ ወደ ባሕሩ በመግባት ከልጆቹ ጋር ተረጋግዞ ከባሕር ውስጥ ያወጣታል። በሁኔታው የተደናገጡት ልጆቿም ምን እንደተፈጠረ ብጠይቋትም ነገሩ ግልጽ የሆነላት ጁሊያ ምናልባትም ኃይለኛው የባሕሩ ወጀብ ለመዋኘት አዳጋች እንዳደረገባት ትነግረዋለች። በዚያን ምሽት የጁሊያ ቤተሰብ ተሰብስበው የቤንን ልደት በማክበር ላይ ሳሉ ካሲ ቦይፍሬንዷን ለማውራት ከመካከላቸው ተለይታ ትወጣለች። እርሱም በከተማው ላይ ያለውን ኃይለኛ መብረቅ እያሳያ ሳለ በድንገት ንግግራቸው ይቋረጣል። ካሲም በፍጥነት ወደ አባቷ በመሄድ የተፈጠረውን ነገር ስትነግረው ቶም ምናልባት ከመሬት ብዙ ርቀት በመጓዛቸው ምክንያት ሲግናላቸው ተቋርጦ ሊሆን እንደሚችል ይነግራታል። በዚህ መሃል ድምፅ በመስማታቸው ወደ ባህሩ ሲመለከቱ የአሳ ነባሪ መንጋዎች በዙሪያቸው እያለፉ መሆኑን ይመለከታሉ። ቶምም አሳ ነባሪዎች በባህሪያቸው የመሬትን ማግኔት ፊልድ ተከትለው የሚጓዙ ቢሆንም በእንደዚህ አይነት የማዕበል ሰዓት ላይ ግን በተቃራኒው እንደሚያደርጉ እያብራራላቸው ሳለ በድንገት መርከቡ መናወጥ ይጀምራል። ቶምም ምናልባት በመርከቡ ላይ ብልሽታ አጋጥሞት ይሆናል ብሎ በማሰብ ዘሎ ወደ ባህሩ ይገባል። ከደቂቃዎች በኋላም ሲመለስ ከትከሻው ላይ አደጋ ያጋጠመው ቶም በባህር ውስጥ ሳለ የሆነ እንግዳ ነገር እንደተሰማውና ዞሮ ለማየት በሚሞክርበት ወቅት የመርከቡ ክፍል እንደቆረጠው ይነግራቸዋል። አጠገቡ እየዋኘ የነበረው ነገር ምንም እንኳን ማንነቱን መመልከት ባይችልም እጅግ ግዙፍ ነገር እንደ ነበር ጥርጥር አልነበረውም። ቶምም በመርከቧ ላይ ኃይለኛ ብልሽት ማጋጠሙን በመመልከቱ፣ ጁሊያ በመርከቡ ሬዲዮ፣ ካሲ ደግሞ በስልኳ እርዳታ ለማግኘት ይሞክራሉ። ከዚህም በመሃል ፊት ለፊት በተደቀነው አስፈሪ ፍጥረት ቀልቧ ቢገፈፍም ወንድሟ ቤን እንደለመደው በማስክ እየተጫወተ መሆኑን ስትመለከት ትረጋጋለች። እንደዚህ አይነት ቀላል አስፈላጊ አይደለም። እሺ፣ እንቀጥላለን። መርከቡ መስራት በማቆሙ ምክንያት የሬዲዮ መነጋገሪያውን ለማግኘት ጥረት ብታደርግም ምንም አይነት ሲግናል ሊያገኙ አልቻሉም። ቶምም ለአራት ቀናት ያክል ሊያቆያቸው የሚችል ምግብን በመያዛቸው እርዳታ ለማግኘት በቂ ጊዜ ሊኖራቸው እንደሚችል እየነገራት ሳለ በድንገት ራዳሩ አንዳች እንግዳ የሆነ ነገር እየመጣ መሆኑን ምልክት ይሰጣቸዋል። በድንጋጤ ወደ ውጭ ሲመለከቱም ስፍር ቁጥር የሌላቸው ሜትሮራይትስ በባህሩ ላይ ሲያርፉ ይመለከታሉ። እነርሱ ላይ ቢያርፍ ከምድረ ገጽ እንደሚያጠፋቸው በመረዳታቸው እነርሱ ላይ ቢያርፍ ከምድረገጽ እንደሚያጠፋቸው በመረዳቱም ወዲያውኑ በኃይል መርከቡን በማስነሳት ለመሸሽ ይሞክራል። ነገር ግን ትንሽ ፈቀቅ ለማለት በመሞከር ላይ ሳሉ ሌላ ሜትሮራይት አጠገባቸው ባለ የባህር ክፍል ላይ ወድቆ ይፈነዳል። ቤተሰቡም አንዳቸው አንዳቸውን በመያዝ በፍርሃት በመንቀጥቀጥ ላይ ሳሉ ቶም በባህሩ ላይ እየወደቁ ያሉት ሜትሮራይትስ ሳይሆኑ ሳተላይቶች መሆናቸውን ይረዳል። በዚህ መሃል የመርከቡ ሞተር ሙሉ በሙሉ መቃጠሉን በመመልከታቸው በፍጥነት ወደ ውስጥ ለመደበቅ ቢጥሩም የመርከቡ ኮምፓስ እንግዳ በሆነ መልኩ እየተሽከረከረ መሆኑን ያስተዋለው አልነበርም። በዚህ መሃል መርከቧ በኃይለኛው መናወጥ መጀመሯንና በማንኛውም ሰዓት ወደ ባህሩ ሊከታቸው እንደሚችል እርግጠኛ በመሆኑ ቶም የሞት ሞቱን የላይፍ ጃኬቱን ከሳጥኑ ውስጥ ማውጣት ይጀምራል። ይባስ ብሎም የመርከቡ መብራት ሲጠፋ ቶም በጨለማ ውስጥ አንዳችም ሊተርፉ እንደማይችሉ እርግጠኛ በመሆን ወደ መርከቡ ፓወር ቦክስ በመሄድ መብራቱን ይመልሰዋል። እዚህ መሃል የመዛል ስሜት የተሰማት ጁሊያ ኃይለኛ ነስር ሲጀምራት በሁኔታው የተረበሸችው ልጃቸው ካሲም ማስታጠቢያው ላይ በመሄድ ማስመለስ ትጀምራለች። ለመዝናናት የወጣው ቤተሰብ ከሰዓታት በፊት በደስታ በመፈንጠዝ ላይ የነበሩ ሰዎች አስፈሪ ቅዠት ውስጥ ገብተዋል። በዚህም መሃል ከወትሮ የተለየ ኃይለኛ ድምፅ ሲሰሙ ነፋሱ ሞገዱን እንደ ጨመረው በመረዳታቸው ጁልያ በሮቹን ለመዝጋት ብትሞክርም ከመጠን በላይ የሆነው ነፋስ መስኮቶቹን ሰብሮ መግባት ይጀምራል። ቀሸታማው ሌሊት የማያልፍ ቢመስላቸውም በአስደናቂ ሁኔታ የጠዋቷ ጀንበር ስትመጣ አራቱም በሕይወት ይገኛሉ። ከትላንትናው ሌሊት በሕይወት ቢተርፉም የጠበቃቸው ዓለም ግን ከሌሊቱ ይበልጥ የሚያስፈራ ሆኖ ያገኙታል። ከመርከባቸው ሲወጡም በዓለም ላይ ያሉት ውሃማ የተባሉ ፍጥረቶች በሙሉ ደርቀው ራሳቸውን በምድረ በዳ ላይ ያገኙታል። በዙሪያቸው ያለውን ደረቅ ምድረ በዳ እየተመለከቱም በቀጣይ ምን ማድረግ እንዳለባቸው ማሰብ ይጀምራሉ። ሙሉ በሙሉ ውሃው ጠፋ። እሺ ቦይ ፍሬንዷን ለማናገር የቋመጠችው ካሲ ሲግናል ፍለጋ ወዲህና ወዲያ ብትልም ለነገሮች ግድ የማይሰጠው ቤን በረሃው ላይ ባገኛቸው የሞቱ ጊንጦች እየዞረ መጫወት ይጀምራል። ቶምም ኮምፓሱን ቼክ በሚያደርግበት ሰዓት መዞሩን በመመልከቱ ከ7000 ዓመታት በኋላ ታሪክ ራሱን መድገሙን ይነግራቸዋል። በከተማው ያሉ ሰዎች በሙሉ ማለቃቸውን በመረዳታቸው ካሲ ቦይፍሬንዷን በማጣቷ ከልቧ ማልቀስ ትጀምራለች። ጁሊያ እና ቶምም ለቀጣዮቹ ቀናት ሊያቆያቸው የሚችሉትን ምግቦች በመፈለግ ላይ ሳሉ ቤን ሰዎች አይተው እንዲደርሱላቸው በማሰብ የልደቱን ፊኛዎች ወደ ሰማይ ይለቃቸዋል። በኋላም ቶምም የመጨረሻ ዕድላቸውን ለመሞከር የሬዲዮ መገናኛውን ሲያስነሳው አንድ ነው የተባለ የሰርጓጅ መርከብ ካፒቴን ጋር ይገናኛል። እርሱ መርከብ ሞተሩ እየተበላሸና የምድሪቷ ማግኔቲክ ዋልታዎች በመዞራቸው ምክንያት ምድሪቱ ወደ ታች ልትሰምጥ እንደምትችል ይነግራቸዋል። ሆኖም ሌሎች ከዚህ የተረፉ ምንም አይነት ሰዎች ሊገኝ አለመቻሉን ከነገራቸው በኋላ የማግኔት ዋልታዎች በሳምንት ውስጥ ቦታቸውን ስለሚይዙ፣ ባህሮቹም እንደሚመለሱ ይነግራቸዋል። ምድሪቱ በባህር በምትሞላበት ወቅት እነ ቶም እጅግ ከፍ ያለ ስፍራ መርጠው ካልወጡ በቀር በዚያው ሰምጠው እንደሚቀሩ ያስጠነቀቃቸዋል። አጋሩ መሞቱንና ሰርጓጅ መርከብ ውስጥ ያለው ስፍራ ለሁለት ሰዎች የሚሆን ብቻ እንደሆነ ሲነግራቸውም ቶምና ጁሊያ ልጆቻቸውን እንዲያተርፉላቸው ይለምኑታል። ቶምም ወደዚህ ሰርጓጅ መርከብ ለመድረስ ሁለት ወይም ሶስት ቀን እንደሚፈጅባቸው ካሰላ በኋላ በቀጣዩ ቀን በዚያ ለመውጣት በጊዜ እንዲተኙ ይነግሯቸዋል። በቀጣዩ ቀን ጠዋትም ለጉዞ የሚሆናቸውን ነገር በማሰናዳት ላይ ሳሉ ቶም የሆነ ሰው ከውሻው ጋር ወደ እነርሱ ሲመጣ ይመለከታል። ሰውየው እያነከሰ በመሆኑ በጉዞ እንደ ደከመ በማሰብ ቶም ውሃን ይዞለት ቢመጣም የሰውየውን ቋንቋ ለመረዳት አዳጋች ይሆነባታል። ነገር ግን ነገሮች መጥፎ አቅጣጫን የያዙት እዚህ ጋር ነበር። ቶም በቅንነት ውሃ የሰጠው ሰው በድንገት በጠርሙስ ፊቱን በመምታት ይጥለዋል። ጁሊያም የባሏን መውደቅ በመመልከቷ በድንጋጤ ብትመጣም ከመድረሷ በፊት ሰውየው በያዘው ጦር በአሰቃቂ ሁኔታ ቶምን ወግቶ ይገድለዋል። ይህ ደም የጠማው አውሬም ወዲያውኑ ጁሊያን በመከተል ጦሩን ቢወረውርባትም ጦሩ እጇን ብቻ ጨርፏት ይወድቃል። በድንጋጤም ወደ መርከቡ በመግባት ልጆቿን እንዲደበቁ ካደረገች በኋላ በእጇ ያገኘችውን ቢላ በመያዝ በመታጠቢያ ቤት ውስጥ ትደበቃለች። ሰውየውም እንደምንም በሩን ገንጥሎ ከገባ በኋላ በውስጡ ያገኘውን ምግብ በመብላት ጁሊያን ማፈላለግ ይጀምራል። በቀጥታ ወደ መጸዳጃ ቤቱ እንደሚመጣ እርግጠኛ የሆነችው ጁሊያም እንደምንም ባገኘችው ቀዳዳ ዘላ በመውጣት ልታመልጠው ብትሞክርም በዚያ የተረገመ ሰው ውሻ ደጋግሞ ወደ እርሷ በመጮ ሊያስይዛት ይሞክራል። ከጌታው የባሰ አረመኔ የሆነው ውሻውም ጁልያን ለመዘነጣጠል እላያዋ ላይ ቢከመርባትም ጁልያ በያዘችው ቢላ በመውጋት ውሻውን ትገለዋለች። የውሻውን ጩኸት የሰማው ሰውዬም ወዲያው ወደ ውጭ ቢወጣም የታማኝ አገልጋዩን ሬሳ በመመልከቱ ልቡ ይሰበራል። በዚህ መሃል ጁልያ እንደምንም ወደ መርከቡ በመመለስ በተሰበረው መስኮት በኩል ለመግባት በመሞከር ላይ ሳለች በድንገት ሰውየው በመድረሱ በአንድ ቡጢ ይጥላታል። እርሷም ወደ መውጫ ለመውጣት በኃይል ቢጎትታትም የመርከቡን እንጨት የሙጥኝ ብላ በመያዝ በኃይል ትረግጠዋለች። በእጇ የያዘችውን ቢላ ካስጣላትም በኋላ ፀጉሯን እየጎተተ ከመሬት ጋር ካጋጫት በኋላ በእጇ የያዘችውን ቢላ ካስጣላትም በኋላ ፀጉሯን እየጎተተ ከመሬቱ ጋር ካጋጫት በኋላም አቅሟን እንደጨረሰች በመረዳቱ አንገቷን አንቆ ለመግደል ይታገላል። በዚህ መሃል እናታቸው ፊታቸው ስትገደል ቆሞ መመልከት ያልቻሉት ቤንና ካሲ አስቀድማ የሰጠቻቸውን ርችት በመተኮስ ጁሊያን ያስጥሏታል። በርችቱ ምክንያት መርከቡ በእሳት በመያዙ ልጆቹ ሮጦ ቢወጡም ጁሊያ ግን ቦርሳቸውንና ካርታ በመያዝ ከመርከቡ ትወጣለች። ቤንና ካሲም የምስኪኑን አባታቸውን ሬሳ ታቅፈው በማልቀስ ላይ ሳሉ ጁሊያ ለመጨረሻ ጊዜ አብራቸው ባሏን ከተሰናበተች በኋላ ሰውየው አሁንም እየተከተላቸው በመሆኑ ማምለጥ እንደሚኖርባቸው ትነግራቸዋለች። ሁሉም ከመርከቡ ወጥተው በማምለጥ ላይ ሳሉም በእሳት የተያዘው መርከብ በኃይለኛው ይፈነዳል። ጥቂት ከተጓዙም በኋላ ቤን ምናልባት ሰውየው ያገኛቸው እርሱ በወረወረው ፊኛዎች ምክንያት እንደሆነ በማሰብ ጥፋተኝነት ቢሰማውም ዱሊያ ግን በፍጹም የእርሱ ጥፋት እንዳልሆነና ሰውየው አሁንም ድረስ እየተከተላቸው በመሆኑ ሊያመልጡ እንደሚገባ ትነግረዋለች። ትንሽዬ ጅረት አጠገብ ሲደርሱም ቤን በውስጡ በተመለከተው የሻርክ ሰውነት ሲደነቅ፣ ጁሊያ ሰውየው እየደረሰባቸው መሆኑን በመመልከቱ መሮጥ እንዳለባቸው ትነግረዋለች መርዛማ ፍሳሽ ያለበት ስፍራም እንደደረሱ በጥንቃቄ እንዲያልፉ ካደረገቻቸው በኋላ በመጨረሻም ከአሳዳጃቸው እንደተገላገሉ ይመለከታሉ። በመንገዳቸውም በባህር ውስጥ ተጥለው የቆዩ ፕላስቲክና የሞቱ የባህር ፍጥረታትን በመመልከት ላይ ሳሉ ቤን በውሃ ጥማት ምክንያት መዝለፍለፍ ይጀምራል። ምንም እንኳን አስቀድመው ውሃ ቢይዙም ነገር ግን ካሲ በትክክል ኮዳውን ባለመዝጋቷ ምክንያት ውሃቸው በሙሉ ፈሶ ማለቁን ይመለከታሉ። በዚህም የተበሳጨው ጁልያ በካሲ ግዴለሽነት ብትጮሁባትም ነገር ግን ካሲ ውሃ ቢኖራቸው እንኳን ምንም እንደማይጠቅማቸውና ከዚህ በሕይወት የሚተርፉበት መንገድ እንደሌለ ትነግራታለች። ለረዥም ደቂቃዎች በጩኸት ከተከራከሩም በኋላ የቀራቻቸውን እድሜ ለማትረፍ ሲሉ እንደገና ተነስተው መጓዝ ይጀምራሉ። ጁልያን በፍጥነት በማስቆም ምንጩ የማይታወቅ ውሃ በመሆኑ ሊጎዳው እንደሚችል ከነገረችው በኋላ እንደ እሳት በሚፋጀው ፀሐይ ጉዞዋቸውን ይቀጥላሉ። በመሐልም ቤን የህመም ስሜት ይጀምረዋል። በመንገዳቸው ላይ ያገኙትን የፕላስቲክ ወንበሮች በማነባበር መንገዳቸው ያርፋሉ። በዚያም ሳሉ ጁሊያ ከያዘችው ቦርሳ ለቤን የሚሆነ መድኃኒት ከሰጠችው በኋላ ሌሊቱን በዚያም ማሳለፍ ይጀምራሉ። ሊነጋጋ ሲልም ጁሊያ እንግዳ የሆነ ድምፅ በመስማቷ ከማደሪያቸው ስትወጣ ስፍር ቁጥር የሌላቸው የባህር ጊንጦች እየመጡ መሆናቸውን ትመለከታለች። በፍጥነት ልጆቿን ከቀሰቀሰች በኋላም ባለ በሌለ ኃይላቸው እየሮጡ ለማምለጥ በሚጣጠሩበት ወቅት አንድ ትልቅ የካርጎ መርከብና ሦስት ሶስት በሕይወት የተረፉ ሠራተኞች ያገኛሉ። ምንም እንኳን ከሠራተኞቹ መሃል ሴቷ ልትረዳቸው ብትፈልግም ነገር ግን የተቀሩት ሁለቱ ሐሳቧን በማስቀየር ጥለዋቸው በኮንቴነር ውስጥ ይደበቃሉ። ጊንጦቹ በመቅረባቸውም ጁልያ እንደምንም ልጆቹን ካዘለች በኋላ እርሷን ለመውጣት ስትጣጣር አንደኛው ጊንጥ በኃይል ይነክሳታል። እንዲሁም ሆኖ ተስፋ ያልቆረጠችው ጁልያ በልጆቿ እገዛ ወደ ኮንቴነሩ በመውጣት ሕይወቷን ታተርፋለች። ነገር ግን ወደ ኮንቴነሩ መግቢያ ቀዳዳ ያገኙት ጊንጦች ዘልቀው መግባት ሲጀምሩ ሰራተኞቹ በያዙት ጠበንጃ ሊያባረሯቸው ቢሞክሩም ነገር ግን አንዳችም የማይበግራቸው ጊንጦቹ በሦስቱ መሃል ሁለቱን ይገድሏቸዋል። መጨረሻው ሰራተኛ እንደምንም እነ ጁሊያ ወዳሉበት ለመውጣት ቢጣጣርም እነርሱም የጓደኞቿን ጽዋ በመጠጣት የጊንጦቹ እራት ይሆናሉ። የጊንጡ ንክሻ መቋቋም ያልቻለው ጁሊያም ህመም ራሷን ከሳተች ከሰዓታት በኋላ ስትነቃ በዚያ ምድረ በዳ ውስጥ ራሷን ብቻዋን ታገኘዋለች። ነፍሷ በአፏ ልትወጣ የደረሰችው ጁሊያ የሞተችውን ሠራተኛ ጠመንጃ በማንገብ ልጆቿን በማፈላለግ ላይ ሳለች በድንገት ካሲን ታገኛታለች። ካሲም እርሷ ራሷን በመሳቷ ምክንያት እርዳታ ሲፈልጉ እንደሄዱና ምንም ማግኘት እንዳልቻሉ ከነገረቻት በኋላ ቤኒን በማግኘታቸው አብረው በአንድ ክፍት ኮንቲነር ውስጥ ለማረፍ ይስማማሉ። በዚህ መሃል ምንም እንኳን ሞትን የሚያስመኝ ስቃይ ቢኖረውም ጁሊያ የቶምን ላይተር በመጠቀም ቁስሏን ማከም ትጀምራለች። የጊንጡ መንጋ ካለፈ በኋላም በኮንቲነር ውስጥ ያገኙት ውሃ ከጠጡ በኋላ ሌሎች መሳሪያዎችን ለማግኘት በመፈተሽ ላይ ሳሉ የሬዲዮ መገናኛ በማግኘታቸው ጁሊያ ጁሊያ ለናው በመደወል እንደጠፉ ትነግረዋለች። ናውም ናውም አንትሮፖልስ በሚባሉ የባህር ፍጥረታት እንደተጠቃና በፍጥነት ካልወጡ በስተቀር ባህሩ ካሰቡት ጊዜ አስቀድሞ ሊመለስ እንደሚችል ይነግራቸዋል። የተኮሰላቸውን ርችት በመመልከት ወደ እነርሱ በመምጣት ላይ ሳሉ የወደቁ ሽንት ቤቶችን በመመልከታቸው ቤን ለረዥም ሰዓታት የያዘውን ሽንት መሽናት ይጀምራል። በመጨረሻም ሰርጓጅ መርከቡን ከሩቅ ማየት ቢችሉም ነገር ግን እርሱ ጋር ለመድረስ ትልቅ የአለት ተራራን ማለፍ እንደሚኖርባቸው ይመለከታሉ። በነዚህም አለቶች መካከል በማለፍ ላይ ሳሉ በድንገት አለቶቹ መሰባበር እና መውደቅ ይጀምራሉ። በድንገትም ትልቅ አለት በመካከላቸው ወድቆ ሊያጠፋቸው ከመድረሱ በፊት ጁልያ ልጆቿን በኃይል በመግፋት እንዲያልፉ ታደርጋቸዋለች። ጁልያ ልጆቿ መንገዳቸውን እንዲቀጥሉና እንዳይጠብቋት ብትነግራቸውም ካሲ ግን አለቱን እንድዘልና ያለ እርሷ እንደማሄዱ ትነግራታለች። ነገር ግን ልጆቿን ለማቆየት የፈለገችው ጁልያ ከሰዓታት ጭቅጭቅ በኋላ ልጆቿን እንደምትከተላቸውና አሁን ግን ካሲ ወንድሟን ይዛ መሄድ እንዳለባት ታሳምናቸዋለች። ልጆቹም አለቱን እንደምንም በማቋረጥ ወደ ሰርጓጅ መርከቡ ቢደርሱም ለሞት አንድ ሐሙስ የቀረውናው እርሱ እንደማይተርፍና እነርሱ መርከቡን መውሰድ እንደሚችሉ ይነግራቸዋል። ተጨማሪ አንድ ቦታ እንዳላቸው የተረዳችው ካሲም በፍጥነት ወደ እናቷ ስትመለስ፣ ጁሊያ ግን በቀራት ኃይል እየመጡባት የነበሩትን ጊንጦች መዋጋት ትጀምራለች። ያላት ኃይል ሁሉንም ለመግደል እንደማይበቃት እርግጠኛ በመሆን ተስፋ ቆርጣ ሞቷን በመጠባበቅ ላይ ሳለች ካሲ ወደ አለቱ በመውጣት እጇን ትዘረጋላታለች። የልጇን መምጣት በማየቷ ተስፋ የለመለመው ጁልያም የቆሰለው እግሯን እየጎተተች እንደምንም ከአለቱ ትወጣለች። ጊንጦቹም የናውን አካል በማግኘት እርሱ ላይ መረባረብ ሲጀምሩ ጁልያ እንደምንም ልጆቿን አንድ በአንድ በማስገባት ማስመለት ትጀምራለች። ሁለቱም መግባታቸውን ካረጋገጠች በኋላም ሽጉጡ ባዶ መሆኑን በማረጋገጧ ሽጉጡን ወደ ጊንጦቹ በመወርወር ልጆቿን ትቀላቀላቸዋለች። ሦስቱም መርከቡን በትክክል መዝጋታቸውን ካረጋገጡ በኋላ እንደ ዝንብ እየወረሯቸው ያሉትን ጊንጦች በመመልከት ላይ ሳሉ ባህሩ መመለስ ይጀምራል። እንደምንም ቀብ እንደምንም ቀበቷቸውን በማጥበቅና በመጠበቅ ላይ ሳሉም ሞገደኛው ባህር በኃይል ሲያናውጣቸው በሰመመን እስካሁን ድረስ የገቡትን መከራና ያልሳለፉትን ሥቃይ ማስታወስ ይጀምራሉ። በድንገት እጅግ ኃይለኛ የሆነ ድምፅና ነውጥ በመነሳቱ ምክንያት ሰውነታቸው በድካም የዛለው ቤተሰብ ሙሉ በሙሉ ራሳቸውን ይስታሉ። ከዚህ በኋላ በሕይወትም ሆነ በሞት ቢወጡም እንኳን ከዚህ በላይ ሊታገሉበት የሚችሉበት አቅም አልነበራቸውም። ከሰዓታት በኋላም ያ ሁሉ መከራ አልፎ ሦስቱም በሕይወት በመገኘታቸው በደስታ ፈጣሪያቸውን ማመስገን ይጀምራሉ። መርከባቸውንም ከፍተው ወደ ውጪ ሲወጡ አሁን የሚገኙት ምንም ማድረግ በማይችሉበት ምድረ በዳ ውስጥ ሳይሆን ሰዎችን ማግኘትና እንደገና ሕይወትን መቀጠል በሚችሉበት ከተማ ውስጥ በመሆኑ እረፍት ይሰማቸዋል። የዛሬውን በዚህ አበቃን ስለተመለከታችሁን ከልብ እናመሰግናለን። ቸር እንሰንብት።